በአስራ ሶስት ቀን የምናከብረው በዓላችንም መልአኩ ቅዱስ ሩፋኤልን ነው። ታሪኩም ምንድ ነው? ሩፋኤል ማለት ሰውም ሆነ እንስሳ በሚወልዱ ጊዜ ማኅፀናቸውን የሚፈታ የምሕረት መልአክ፣ ዓመት እስከ ዓመት የተጸለየውን ጸሎት የሚያሳርግ፣ የመንግሥተ ሰማያትን በር ቁልፍ የያዘ ነው። አንድ ጦቢት የሚባል ሰው ነበር። እርሱም ከዕለታት አንድ ቀን መንገድ ሲሄድ አንድ ሰው ሙቶ አገኘው። ጦቢትም የሞተ ቅበሩ፣ የታመመ ጠይቁ የሚለውን አሰብና ቀበረው። ከቤቱም ሳይደርስ መሸበት። ከዛፍ ስር ተኛ። ወፍ ከዓይኑ ላይ ኩሱን ኳሰበት። አይኑም ታወረ። በዚያችም ሌሊት ከቀብር ተመለስኩ፣ ረክሸም ስለነበር በእድሞው ስራ አደርኩ። አይኖቼ ግን ተገልጠው ነበር። በእድሞው ላይም ወፎች እንዳሉ አላወኩም። ፊቴም ተገልጦ ሳለ እነዚያ ወፎች በአይኔ ላይ የሚያቃጥል ኩስት አሉብኝ። አይኔም ብልዝ ወጣብኝ። እኔም ወደ ባለ መድኃኒት ሄድኩ ነገር ግን የጠቀመኝ የለም እንዳለ መጽሐፈ ጦቢያ ምዕራፍ 2 ከቁጥር 3 እስከ ዘጠኝ ለጦቢትም ከደግነቱ የተነሳ እግዚአብሔር መልአኩ ቅዱስ ሩፋኤልን ይረዳው ዘንድ አዘዘው። ሩፋኤልም እንዳሽከር ሆኖ ለጦቢት ሰላሳ ዓመት ሲረዳው ኑሯል። ሁለተኛም ወለተ ራጉኤል የምትባል አንዲት ሴት ነበረች። እርሷንም ጋኔን ከላይዋ አድሮ ባል ስታገባ እየገደለ እርሱ ባል ሆኖ በጊዜው ስታገባ ይገልባት ነበር። ወለተ ራጉኤልም መልአኩ ቅዱስ ሩፋኤል ሆይ፣ ይህ ባሎችን የሚገልብኝ ነገር እባክህ አጥፋልኝ ብላ ለምነችው። ሩፋኤልም አንተ መንፈስ ርኩስ ውጣ ብሎ አወገዘው። ያ መንፈስ ርኩስም መልኩን ከሰል አስመስሎ ወደቀ። ወለተ ራጉኤልም ባል አግብታ ሰባት ልጆችን ወለደች። መጽሐፈ ጦብያ ምዕራፍ 8 ከቁጥር አንድ ሶስተኛም በቆሮስ ደሴት አንዲት በመላኩ ሩፋኤል ስም የታነጸች ቤተ ክርስቲያን ነበረች። ዓሣ አንበሪ ከባህር ተነስቶ ይገለብጣት ሲል መልአኩ ቅዱስ ሩፋኤልም በጦር ወክቶ ገሎ አድኗታል። ጸሎቱ፣ በረከቱ፣ አማላጅነቱ ከሁላችን ጋር ትሆን። ጸጋ ኢየሱስ የተባለው ኢትዮጵያዊ ታላቅ ጻድቅ ዘራ ብሩክ ያረፈበት ቀን ነው። ታሪኩም ምንድ ነው? አባቱ ደመ ክርስቶስ እናቱ ማርያም ሞገሳ ይባላሉ። ሁለቱም ሰዎች በሃይማኖታቸው የጸኑ በጸሎት የተወሰኑ ደጎች ነበሩ። በፈቃደ እግዚአብሔር ይህን ጻድቅ ዘርአ ብሩክን ነሐሴ ሀያ ሰባት ቀን ወለዱት። በሥርዓተ ሃይማኖትን ማሳደጉት የቤተ ክርስቲያንን መንፈሳዊ ትምህርት አስተማሩት። የዚህን ዓለም ኑሮ በመናቅ ብህትናውን መረጠ። ከዲቁና እስከ ምንኩስና ስልጣነ ክህነት ተሰጠው። ከዕለታት በአንዲት ጥምቀትም ሰባት ቀን በስላሴ ስም ከተሰራች ቤተ መቅደስ በጸሎተ ዕጣን ሲያገለግል ሦስት የሚያበሩ ወርቆች አገኘና ዋጣቸው። ልቡ በመንፈስ ቅዱስ ተዋጀ። ስላሴ በወርቃም ሳል ተገለጡለት። ከዚህ በኋላ ከዛሬ ጀምሮ ስምህ ፀጋ ኢየሱስ ይሁን ብለው ሰየሙት። እርሱም ሰገደና ተባረከ። ፊቱም እንደ ፀሐይ አበራ። ዐሥራ ሁለት ክንፍም ተሰጠው። ከዚህ በኋላ ወደ ፈለገው ቦታም በክንፎቹ እየበረረ ገዳማትንም ይጎበኝ ነበር። ወደ ሰማይ በመብረር ከስላሴ መንበር ሰግዶና ተባርኮ ይመለሳል። ከዕለታት አንድ ቀን ሰይጣን በሰው ተመስሎ ንጉሱን አስነሳበትና ሰራዊት ላከበት። ሰባት የጸሎት መጻሕፍት ነበሩት። ግዮን ለሚባል የውሃ ምንጭ አደራ ሰጥቶት ከባህሩ ቀብሮ ውስጥ የሁለታችን ምስክር እግዚአብሔር ይሁን ብሎ ከንጉሱ ሰራዊቶች ጋር ወደ ንጉሱ ቀረበ። ንጉሱም አምስት አመት አሰረው። እስር ቤቱም ተናወፀ፣ ንጉሡም ተረበሸ። ዘርአ ብሩክን ፍቱ ፍቱሕ ብሎ አስፈታው። ዘርአ ብሩክም ዓለምን ዙሮ ሲያስተምር ዓለምን አቅፈው የያዙ ብሄሞትና ሌዋታን የሚባሉ ዘንዶዎች አሉ ወይም ዓሣ አንባሪዎች ይላል። ከወዳቸው ውስጥ ገብቶ ጥርሳቸውን ቈጥሮ ቁመታቸውን ለክቶ ወጣ ይላል። የፈጠርናቸውን ሁለቱን እንስሳት ጠብቀህ ያንዱን ስሙን ብሔሞት እርሱን አልከው የሁለተኛውን ስሙንም ሌዋታን አልከው እንዳለ መጽሐፈ ዕዝራ ምዕራፍ 4 ቁጥር 49። ከዚህ በኋላ ወደ ጌዮንም ተመለሰና ወደ ፈጣሪው ጸሎት አደረሰ። ጌዮንንም የሰጠሁሽን መጽሐፍ መልሽ ሲል ግሽ አባይ አላት። መጽሐፉንም ወደ ድንበር ገሳችውና ወጣ። ስለዚህም ነው ግሽ አባይ የተባለው። ከመጽሐፉም ደረቅ አፈር ቦለል እያለ የታላቁን ጻድቅ ተአምር ያዩና የሰሙ አደነቁ። ዜናውም በሁሉ ዘንድ ተሰማ። ቦታውም ግሽ አባይ ተብሎ ተጠራ። በአሁኑ አጠራር ምስራቅ ጎጃም ሰከላ ወረዳ ነው። ኢትዮጵያ መጽሐፉ ከተገኘበትም ቦታ ቤተ ክርስቲያን ተሰርቶበታል። መጽሐፉ የተገኘበት ጸበል ሆኖ ዛሬ ሕሙማን ይፈውሳል። ከዚህ በኋላ ዕለተ ሞቱ ደረሰና እግዚአብሔር የምሕረት ቃል ኪዳን ሊሰጠው ካእላፍ መላእክት ጋር ወረደና ወዳጄ ዘርአ ብሩክ ሆይ፣ ደስ ይበልህ። ከዚህ ከአላፊው ዓለም የምታርፍበት ደርሷልና፣ ወዳጄ ሆይ በዚህ ዓለም ረሃብ፣ ቸነፈር ቢሆን በአንተ ስም የታመኑት ከማንኛውም ችግር እሰውራቸዋለሁ። ዓለም ሁሉ በጸሎትህ ይድናል። ፈጽመው ቢበድሉ ኀጢአታቸውን እደመስሳለሁ፣ ነብሳቸውን ከቅዱሳን ሰማዕታት ጋር በገነት አኖራቸዋለሁ። አራት መቶ አህዮች የሚጭኑትን በእህል ፍሬ ቁጥር ልክ በምድር ባሉ አጣን የምህረት አስራት እሰጠሃለሁ ብሎ ዳግመኛ ቃል ኪዳን ሰጠውና የእረፍት ጊዜው ሲደርስ መልአከ ሞት ወደ እርሱ መቅረብ ተሳነውና ወደ ኋላው ተመለሰ። ታላቁ ጻድቅ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 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።